የራሳ ፖለቲካ ነበር። ብሄርተኛ ኢትዮጵያ፣ ኢትዮጵያኒስት የተባለን በአጠቃላይ ቀጥቅጫ አጠፋዋለሁ ከሚዲያ። እንዲሁም አሁን መሳደብ ባልጀመርኩም ስድብ ገና እጀምራለሁ። ኢትዮጵያኒስት ይሄ ሌላ ለሌላ ብሄር አቀንቃኝ፣ ሌላ እኔ ኦሮሞ ነኝ ብሎ ፖለቲካ ፊትለፊት መጡ የሚጋፈጥ አሁን እንደዳለች አይነቱ እሱ ስድብ ነው። አሉ። እነዚህ ፖለቲካ የሚናገሩ ሰዎች እነሱ ከጠፉ ኛ አንበረታም፣ ግን ኢትዮጵያኒስትንን የምትሉ ይሄ አማራን ወድ ያለው እየተለሳለሳችሁ ከእኛ ልጆ ገንዘብ እየወሰዳችሁ እኛን የምትመቱ ዘመቻ በዚህ ወር ወደዳችሁም ጠላችሁም ከሸቅ እስከ ቄስ እቀጠቅጣሉ። በቃ። ኢትዮጵያኒስት የተባለ የአማራ ወዳጅ ነኝ የአማራ ፍቅር አለ ምናምን ምናምን የምትሉ አማራና አማራ ፋኖና ፋኖ ብቻ እንዲነገር፣ በትልልቅ ቤትም ላይ ተከፍቶ የፋኖ ድል ብቻ እንዲወሳ፣ የፋኖ ጀግንነት ብቻ እንዲነገር ነው የምናደርገው። ይህ ነው ይንኛ። ስራ ምንድን ነው አሁን? በመግባባት በንግግር ስለማጣም ነው በቃ ስድብ ብቻ ነው የሚያግማማ። የቆሸሸ ነገር የእናንተን ገመና ከየቦታው እየሰበሰብን እያመጣ መበተል ነው ትዳርሽን ህይወትን ትፈራለህ፣ ትጠፋታለህ። በቃ የኔ አቋሜ ይህ ነው። የኔ አቋሜ እኔ እስራኤል ይህ ነው። ምንድነው? ኢትዮጵያኒስት ነሽ። አምስት ሺ ስድስት ሺ ሰው ይዘህ ትቀጠቅጥሻለው ከዛ ቤት አሰብተዋል። የእኛን አማራው አማራውማ ተሰብኳል። ሌላ ብሔር ጋ ነው እኛ ትግላችን። አማራውማ ችግሩ ራሱ አማራርጎታል። ሌላውን ብሔር ነው ብትንትኑን ማዋጣል። የኔን ስድብ ስፈሪ አንድ እንትን ሚዲያሽን እያጠፋሽ ትጠፊያለሽ። ያለሽ የኮመንት መልከስከስሽን ታቆሚያለሽ። ቤትሽን እየዘጋሽ አምስት ሰዓት ስድስት ሰዓት ላይ ብላ የምትቀመጭ ከሆነ ከአምስት ቀን አንድ ቀን ትመጫለሽ። ምን ይደመጣል? የኛ ብቻ አማራዎች ልክ እንደ ጉች ያሉ የተለያዩ አሉ። አማራ አማራ አማራ የሚባልበት ፋኖ ፋኖ ፋኖ ፋኖ አለቀ። ይሄ ነው የኛ አላማ። የኔ አላማ እንድገባችሁ ይሄ ነው። ኢትዮጵያኒስት የሚባል ነገር በእኛ የሚቀልድ ሚዲያው በአጠቃላይ አማራ አረንጓዴ ቢጫ ቀይ በቃ የምኒልክ ልጆች ና የምኒልክ ልጆች እስከሆኑ ድረስ ሲነገርም ሲወራም ስንነሳም ስንሄድም አማራና አማራ ብቻ ነው። ስልጣን መያዝ ካለበት አማራ ነው። ሚዲያ እርዳታ መረዳት ካለበት አማራ ነው። ስርቆት አናውቅም መረዳት ካለበት ክልሉ ነው። መበልጸግ ካለበት አማራ ክልል ነው። አቋሚያን እያሳወቅሁ ነው። ከአማራ ውጭ ያለ እኔ ባለሁበት ሚዲያ ላይ ማንም ሰው ተሳትፎ ማድረግ የለበትም። ጌምም መጫወት የለበትም። ዘጥግ ያለፈ ዘረ ንግድ ሁሉም መነገድ ይችላል፣ ለሁሉም ክፍት እናደርጋለን። በእርዳታ በፍምስና ደረጃ በአሁኑ ጊዜ ፍምስና የሚባለው የሚዲያ ተከታይ ማብዛት ለማህበረሰብ ነው የምጠቅመው። እኔ የሆን ሁሉ በየቦታው አስጨናቂ የሆንኩ ተከታይን በደህናው ጊዜ ድሮ ስላበዛ፣ በእርዳታም በሁሉም ነገር አማራና አማራ ብቻ ነው ቀዳሚ መሆን ያለበት። አመካከትም አስተሳሰብም የአማራ ድም ያለበት ብቻ ነው። ስልጣንም ላይ ካል ከአማራ ብቻ ነው። ከዛ ውጭ ሌላ ታብታበርና ቁጭ ብለህ ተመልካች ነው ምት አለቅ የእኔ ስራ። የአማራ ወዳጅ የሆናችሁ ቴንኪዩ ከእናንተ ጎን ነኝ። ጨረስክ? አንተ ሰውዬ እውነት ውበት ከተባለ አማራ ጋ ነው። ምን ገንዘብም ከተባለ እውቀትም ከተባለ እኛ ጋር እንቀጥላለን ነበር እዚህ ቤት እናጠራቅማል። የትም ዙረን ዙረን መጨረሻ ላይ መቋጫችን እዚህ ቤት ላይ ነው። ከንቲባ ቤት ነው። አለቀ ይሄ ነው ጌሙ፣ ድራማው። እናንተ ድራማ ስትሰሩ እናንተ ላይ ደግሞ ድራማ እሰራለሁ። የራሴን ሰው ነው ወደፊት ማመጣ። እናትሽ አፈር ትበላለች። እያንዳንዱ አፈር አረስሻለሁ። ወይ ለደጋፊዎቿ እና ለሰፖርተሮቿ

እንደዛ ነው። በእውነት ለምን መሰለሽ፣ ጉቺ ለሚፍንሽ እኔ ልንገርሽ፣ ለምን እንደዚህ እንደምልህ እራስን ሁለት ሶስት ነኝ አስቆምኩት። ተረዳሽኝ? እንደሴት ሳይሰማኝ ቀርቶ አይደለም። ግን አይ አርፍ፣ ምን በቃ ከእነሱ ጋር የምትደራደሪበት መንገድ ይሄ ነው

ይሄ ህፃን ልጅ እናቱ ምን ትስራ አትስራ፣ እኛ ሚዲያ ላይ ወተን ምን እናውራ ምን አናውራ? በቅጡ እንኳን አማርኛ መናገር የማያቅን ህፃን ልጅ ማሰድን፣ ዊች ዝ ሪሊ ሮንግ። ይሄኛው ልክ አይደለም። ይጠየ ነገር ቤትኛው የህይወት አጋጣሚ ምን እንደሚያውቺ ማሬ የትኛው ትክክል የትኛው መጥፎ መሆኑ ቁሳላው በቀርቻል ከነሱ ጋር ለሚስ በማርያም ልጨርስ። ጉቺ ከነሱ ጋር ከነሱ አዳምትኛው ኢቨን ሀሳቤን እንኳን ኖ ኖ ኢቨን ሀሳቤን እንኳን አላልትጨርሱኝም። ጉቺ ይሄ መንገድ እኔ መደራደሪያዬ ነው። ተረዳሽ። እንዳይነኩኝ እኔ በተለይ ምድ የሆነ መሀይም ሜንሽን አድርጎ እንዳይ፣ ግን እነሱ ላደረጉት ነገር ለአጸፈው መልሱ፣ ግን እነሱ ናቸው ተጠያቂ። ተረዳሽ። አረጋው አላረጋውም። እሱ ሌላ አታው ለምን እሷም መስደባ ይሆናል። በቃ ሆኖ ነው የምነግርሽ። በቃ ሆኖ ለምን መሰለሽ፣ እኔ ሚዲያ ላይ ቁጭ ብዬሽ፣ አዳምጪኝ። እኔ ሚዲያ ላይ ቁጭ ብዬሽ ስትሰዳደብም ሙሉ ሰው አይደለም፣ አይዶን ከብት ሃይ ግን ባለችኝ ጊዜ መጥቼ ሚዲያ ለምጠቀሙ በየገባሁበት ቤት እየገቡ ምድረም መንጋ መሃይም በቃ መሃይም ታውቂያለሽ። እኔ በሕይወት እንዲህ ዐይነት ትውልድ እንደው ባይፈታል ባይፈጠር ምቱ አይነት ትውልድ ነው። ገባች። ስለዚህ በቃ ልቅኔ ሜንሽን አድርገው ከጻፉልኝ ማለት ነው ለም- አጸፋውን ይቻሉት እሷም ተቻለው አንድ ላይ ነው። ምን በቃ ይሄን ነው ማስተላለፉ ማለት ነው። ያ ግን አጸፋው ልጅ መሆን የለበትም። እናቴ ለምን እኔ ለንገብ ለምን እኔ እናቴን አይደለም ለምን አያርዷቸው? እንዴት ሰዎችን እኔ በጣም ጨካኝ ነኝ። በዘብ እንዳይነናገ በቃ ወይና እኔ ሰው ላይ አልደርሰው አርፈው ይቀመጡ። ለሚመጣው ነገር ግን ራሱ ጠያቂ ሆኑ ለሚመጣው ነገር እኮ ማሬ፣ ምን አልኩሽ መሰለሽ ሲምፕል ኤንድ ኢዚ። እኔ አሁን መጥተው ሲናገሩ እኔ አይ ኔቨር ኢቭን በጅ የሚሉት አርጊያቸው አላቅም። ሀቢባ ጀግና ይላሉ፣ ሀቢባ ንግስታችን ነች ይላሉ ምናምን፣ ዊች ኢዝ ኦኬ። ስሜታቸውን ነው የሚገልጹት። ሀቢባ ብለው ግን እኔ ሲሳድቡ እሷን ነው ነው የምሳደበው ገባሽ? አልተግባባንም በፍጹም ልልሽ የፈለግኩት ነገር አንደርስታንድ እያደረግሽኝ አይደለም። እኔ አደርጓለሁ እያልኩሽ አይደለም። ሌላ ሰው ለሚመልስላቸው አጸፋ ግን ይቻሉት ነው የምልሽ። ተረዳሽኝ። ሌሎቹም ቢሆኑ ልእኔ እንኳን እንኳን አዳምጪኝ ጉቺ፣ እኔ እንኳን የሷ ልጅ ማለት ነው እሷን ቁጭ ብዬ የምሳደብበት ጊዜ የለኝም። አይኖ ስለማድ ስለ ሰው የማወራበት ጊዜ የለኝም። ተረዳሽኝ። ረዥም ሰት ሰራ ነው ለው ጊ በቃ ለሚመጣው ነገር ሰው ሲነኩ ያ ሰው ለሚመልስላቸው አጸፎ ራስ ወጥቶ ነገ የሆነ ነገር ሲያደርግ መንስኤዎቹ እነሱ ናቸው። ተረዳሽኝ በቃ እሷ ማድረግ ያለባት ምንድነው? እሷ ማድረግ ያለባት ምንድነው? ይልሽ ጉቼ እኔ ትክክል ነው ወይ ልጅ ይነፋ ምናም እያልኩሽ አለ እኔ ሴት ልጅ ኮ እኔ ኮያዞች ልጆች አሉ ባባሽ ያ እያልኩሽ አይደለ የሆነ ሰው አሁን ራስ ወንዱ ልጇን ሰደበ ብለው ተሰብስበው ያለ መን ሲወቱ እያሷ መንጋዎች ናቸው። ማስቆም ትችላለች። የኔን ፎቶ አድርገሽ አትሳደቢ ማለት ትችላለች። የኔን አርማ አድርገሽ አትሳደቢ ማለት ትችላለች። ወደሽም ጠላሽም የሆነ ሎጎ ለሰው ሰትሽ ያን መንጋ ከተከተለሽ ያንን መንጋ ልጅ የማድረግ ኃላፊነቱ ያለው አንቺና ያንቺ ነው። አለቀ። ገባኝ። ግን የሚጠይ አሁን ረዳሽ ሀሳብ ለሀሳብ ያልተረዳዳ ነው እኔ እና አንቺ ምን መሰለሽ፣ ማንም መጥቶ ይሳደባል። ደጋፊዋም ወዳጇም ተከታዩም የሆነ እኮ እኔም እኮ ሰደባለሁ። እውነት የገባኝን እውነት ስናገርና ለእሷ የቆምኩላቸው ስመስላቸው በአንድ የተገልብጠው ወዳጅ ይሆናሉ። አይ ልክ አይደለም ብዬ ስወቅስ ግን ወደ እኔ ይዞራሉ። የእኔ ፖይንት በየትኛውም መንገድ ይምጡ፣ ልጇን ግን ማንኛውም ሰው ማንም የእናቴ ልጅ ይሁን ልጇን ከነካት ተቃዋሚ ሆነ ይሄ ልጅ ምንም የሚያውቀው ነገር የለም። ሚዲያ ምን ይሁን አያውቅም። እናቱ ምን ትስራ አያውቅም። ጉች የምትባለውን ሴት አያቃት። እዚህ ጋር መተን ምን እንሰዳደብ አያውቅም። ሂዝ ጀስት በቃ ሕፃን ልጅ ነው። ምንም የሚያውቀው ነገር የለም። ጉች፣ የምናወራው እኮ አንድ አይነት ወሬ ነው የምናወራው የዚህ ነገር ናንሲው። እኔ አሁን ልጅ ልጇ መሰደብ ስለምን ልጇልጇ ሰፖርት ማድረግ የለብንም ማንም ሰው ቢሆን ማንም ልጇን ሲለጥፍ እኔ ማንም ልጇን ቢለጥፍ የለጠፈውን ተቃዋሚ ነኝ። ማንም ልጇን ቢሰድብ ኖ ዌይ ያደረጉትም ልክ አይደሉም። ከዚህ በኋላ ላይ ያደርጉ የሚያሰቡ ካሉ ልጇን መንካት ልክ አይደለም። የተሳደቡት እዚህ ደግሞ ይሄ እኮ ለተራፃን ልጅ ብትነግሪው ተራፃን ልጅ ብትጠይቂው ልጅ መንካት ትክክል አለመሆኑን አላዶር ልጅሽ የሚነግርሽ ነገር ነው። እኔ እኮ ትልቅ እንትንነት አይደለም። መንሴዎቹ ግን እነሱ ናቸው። ልክነሽኮ መንሴዎቹ እነሱ ሲሆኑ የመጡባት መንሴ እሷ ነች። እሷን መስደብ ይቻላል ነው የኔ ፖይንት። አሁን ገባሽ? መንሴዎቹ እነሱ ናቸው። እነሱ ደግሞ እሷን ዲፌንድ እናደርጋለን ብለው ነው መጥተው የሚሳደቡት፣ አይደለም? ሶ ፎር ዚስ ሪዝን መሰደብ ካለባት እሷ ነች። ማንኛውም ሰው ተነስቶ ልጇን ሲነካ ዊች ኢዝ ሪሊ ሮንግ ለኔ ለኔ እንደ አንድ ሴት ለኔ ምኮሮን ግና እኔ መሰለኝ እኮ ያስነሳውላት ፎቶዋን ተረዳሽኝ። እኔ ነኝ ያስቆ መሰለኝ ገብቼ ስህተት ነው እያልኩሽ አይደለም፣ ግን ስህተት ማለት ትክክል ነው እያልኩሽ አይደለም። ነገር ግን ተጠያቂዎቹ እነሱ ናቸው ነው መልሴ። ተረዳሽኝ። እኔ እኮ ትክክል ነው እያልኩሽ እኮ አለ ተረድቼሽ አለሁ። መነገሩ ምን ማለት አለው ማሬ ያልኩሽ አይደለም። ለዚህ ኃላፊነት የሚወስዱት የእሷ መንገዎች ና ማስቆሚ ያለባቸ። ማሬ እኔ ደግሞ እያልኩሽ ያለሁትኝ ኤቨር ኢት ኢዝ ልጆ የእሷ ተከታዮችም ተሳደቡ እሷም ተሳደቡ ተሰደብን ብሎ ግን የልጇን ፎቶ የለጠፈው ለእኔ ተጠያቂ እሱ ነው። የልጅ ፎቶ የለጠፈው ሐቢባን ይዘቅዝቃት ባሏን ያምጣው ይገልብጠው ልጅ ግን የለጠፈው ግን ለእኔ ተጠያቂ እሱ ነው። ለእኔ ህገወጥ ስራ የሰራው ሰብአዊ የሆነ ስራ የሰራው ባለጌው ልጇን የለጠፈው ነው። እሷን ሲለጥፋት አያግሪ ልጅ የለጠፈው ግን ኮመንታተር ሰደበኝ ብሎ ሀቢባ ሰደበችኝ ብሎ ልጅ ሲለጥፍ እሱ ለእኔ ባለጌ ነው። እሱ ለእኔ ቤተሰብ ገባሽ ማ አሁንም እኮ ነገርኩሽ ለልጅሽ ልጅ ላላዶር ብጠይቅ ከዚህና ከዚህ መጥፎክ ልጅ ከመስተደብ እና ካለመስተደብ የሚመልስ የሚመልስልሽ ነገር ነው። ለእኔ የምመከር ሰው አይደለሁም። ለን አንቺን እየመከርኩሽ አይደለም። ማስቆም ያለባት ግን ማስቆም ያለባት ይሄን ነገር እሷ ነ ነገር